እወዳታለሁ ብዙ ዘፈን እንደተዘፈነላቸው አይነት ማራኪ ሴት አይደለች። ብዙ መጽሐፍና ፊልሞች ላይ እንደ ተሳሉ ገጸባሪያቶችም ውብ አይደለችው። መልኳ ቆንጆ የሚባል አይደለም። ደምግባቷ ደመግቡ አይደለም። ሰውነቷም አፈር አይንካው የሚባልለት አይነት አይደለም። አይኗ፣ ጥርሷ፣ ጸጉሯ፣ ድምጿ የተጋነነ ውበት የለውም። ግን እወዳታለሁ። መንፈሳዊ አይደለችም። ቤተ ክርስቲያን ለመቅረብ ትፈራለች። ጸጉሯን መሸፈኛ ነጠላ ጣል አድርጋ በር ላይ ትሳለማለች። ምን ተብሎ እንደሚጸልት እንኳን አታውቅም። ዝታማትም ትሳሳታለች። ግን እወዳታለሁ። ሰነፍናት፣ ሥራ አትወድ። ስኬታም አይደለች። ስለ ነገ አታስብ፣ እቅድ የላት። ሕይወትን ማክበድ አትወድ። በቃ ሁሉም ነገር ቀላልም ይመስላል። ችኩል ናት። ኑሮዋ ዛሬና ዛሬ ነው። ግን እወዳታለሁ። ንግግሯ አቁጥቦ አይደለም። ሰው አለ የለም አጭንቃት። የተሰማትን ለመናገር ቅርብ ናት። ስለአለባበሷ አትጨነቅ። ዝንጥ፣ ሽቅርቅር የሚባል ነገር አትወድም። አመጋገቧ ያሳስባት ከራባት፣ ሰው ፊትም ሆነ ብቻዋን እንደሆነ አድርጋ ነው የምትመገብ። ማንም ቢኖር ግዳ ይሰጣታል። ግን እወዳታለሁ። እብድናት። ስክነት ይጎላታል። እርጋታ የሚባል አታውቅም። ትናንት፣ ዛሬ፣ ነገ ሁሌም አንድ አይነት ናት። ለሁሉም ሰው የተለያየች አይደለችው። ውጪም ውስጥም ተመሳሳይ የሰዎቹ ሁኔታ የታ መረዳታችን አፍሽ ስለደበራቸው ባህሪዋን አትቀይርም። በቃ እኔ ግን እወዳታለሁ። ስተት ትሰራለች። ለምን አታ የነገሯትን ቶሎ ታምናለች። ነገር ቶሎ አይገባትም። ሰው አለ የለም እንዲህ ብላ እንኳን እውነት ከሆነ ሰው ይቀየማል አትልም ትናገራለች ምስጢር መደበቅ ላይ ጎበዝ አይደለች። እናድድባታል፣ እንጣላለን፣ ግን እወዳታለን። የእነዚህ ነገሮች ሁሉ ድምር ሰዎች እንዲጠሏት ቢያደርጋትም እሷ ለእኔ ከችግሮቿ በላይ ነች። ቆንጆ አለመሆኗን፣ ስተቷን፣ ደካማ እውቀቷን፣ እብደቷን እነዚህ ሁሉ ትበልጣቸዋለች። ተደምረው ጭራሽ ከሷ ጋር አይደርሱም። እርሷን እሷ ያደረጋት እሷነቷን መሆኗን ነው። ፍቅሯን አትደብቅ። መውደዷ ግልጽ፣ አጠገቧ ካለው ስለ ምንም ነገር ግድ አይሰጣት፣ ይሉኝታ የሚባል አልፈጠረባትም። ራሷን ስለሆነች፣ ሌላ ለመሆን ስላልሞከረች፣ ያልሆነችውን ለመምሰል ስላልፈለገች፣ ብዙ ሰው የሚወደውን ዐይነት ጸባይ ለማሳየት ስላልጣረች፣ እሷነቷን ስላልሸወደች እወዳታል። ንጽሕናዋ እንደ ተፈጠረም ራሷን መቀበሉ ያስደስተኛል። የተቀባ ውሸት ስለሌላት ከእውነቷ ጋር እኖራለሁ። ትክክል ነኝም ብላ ድርቅ ስለማትል ለማስረዳት እንቀላለች። ሌሎች ያልታያቸው ለእኔ ስለ ታየም በጣም እድለኛ። ዓለም ከእሷ ጋር በተቃራኒ ከሆነ እኔ ከዓለም ጋር በተቃራኒ እቆማለሁ። ምክንያቱም ይችኛው ዓለም የኔ ብቻ ናት፣ የእኔ ብቻ ከብዙ ስህተቶቿ ውስጥ ሰዎች ዝም ማስቢያ አንድ ጥሩ ነገር እፈልጋለሁ። ሰውን ለመጥላት ብዙ ምክንያት ያስፈልግ ይሆናል። ለመውደድ ግን ያለውን ጥሩ ነገር